ኖላዊት፣ ክፍል 47፣ ወይዘሮ ሜላት ይህንን አባተን በእርግጥ ይቅርታ ጠይቀቻቸው። ከባዩሽን ጋር በጣም ተጣሉ። ወይዘሮ ባዩሽና አቶ መስፍን የሆነ የተለየ ግንኙነት አላቸው። ይህንን ነገር ደግሞ ወይዘሮ ሜላት ስታውቅ ተባዩሽ ጋር ይጣላሉ። የወይዘሮ ሜላት እናት መታለች። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራቸው የቻናል ቤተሰቦች፣ እንኳ እንደናመጣቸው። ላይክ ሰብስክራይብ ያደረጋቸው ቤተሰብ ሆኖ ላይክ ሰብስክራይብ ያደረጋቸው ከልብ አመሰግናለሁ። በባለፈው ክፍል ላይ ወይዘሮ ሜላት የሀናን አባት አግኝታቸው ነበር። የሀና አባት ስለ ሀና የሆነውን ነገር ሁሉ ይነግሯታል። ከዛ ወይዘሮ ሜላትን በነገሩ ግራ ተጋብታ ቆይኔ፣ ማንን ማመን ያለብኝ? እንዴትስ እንደዚህ ሊሆን ይችላል? ደግሞ ይህ አባት ቤታቸው አዲስ አልሆነብኝም፣ ብቻ የት እንደማውቃቸው አላውቅም እያለች ግራ እየተጋባች ወደ ቤቷ ትሄዳለች። ከዛ ቤቷ ሄዳ ሶፋ ላይ ተቀምጣ ያለች፣ እርግብ ስልኳን ሶፋው ላይ አስቀምጠው ነበር እና ከዛ ወይዘሮ ባዩሽ ስትደውል ታየዋለች። ከዛ ወይዘሮ ባዩሽ ስትደውል ስልኩ አልተነሳም። ከዛ በዛው ቴክስት ስትልክ ወይዘሮ ሜላት ታየዋለች። ከዛ የወይዘሮ ባዩሽ ነበር። ከዛ በጣም ግራ ትጋባለች። ቆይ ምን እየተፈጠረ ነው? ወይዘሮ ባዩሽና እርግቤስ ደግሞ ያላቸው ግንኙነት ምንድን ነው? ቆይች እርግብ ማን ከዛ ስልኩን አንስታ እያወሩትን የተደዋወዱበትን ነገር ሁሉ አየችው። ከዛ ወይዘሮ ሜላት ይሄንንማ ባዩሽን መጠየቅ አለብኝ፣ ቆይ ምን እየተፈጠረ ነው ትላለች። አይ እሷንማ መጠየቅ የለብኝም እኔ በራሴ መንገድ ማጣራት አለብኝ ብላ አይታ እንዳላየ የሆነ ዝም ትላለች። ከዛ በኋላ በቃ ልጅ የእውነትም ሐና ልትሆን ትችላለች የሚል በውስጧ ጥርጣሬ ያደረባት ከዛ የተፈጠረውን ነገር ሁሉ የሀና አባት የነገሯትን ለአቶ መስፍን ትነግረዋለች ከዛ አቶ መስፍንም እኔም እንደዛ ነው የሚሰማኝ ልጃችን እርግብ ሳትሆን ሀና ናት እኔ በቃ ውስጥ የሚነግረኝ እንደዛ ነው ብሎ ይላል ከዛ አቶ መስፍን ስለ ሀና ብዙ ነገሮችን ማውራት ይጀምራል አይ አንተ ደግሞ በቀፊ ካሳዩ ዝም ብለ ማውራት ትወዳለ ብላ ጥለው ትሄዳለች ወይዘሮ ሜላት ከዛ ፈጣሪ ሆይ ይችን የመሰለሽ ልጅ አሳይተ እንዳትነሳኝ፣ እያለ ቆይ ግን ምን እየተፈጠረ ነው? እዚህ ቤትስ ምን እየተካሄደ ነው ይላል። እንግዲህ ካስታወሳቸው በባለፈው ክፍል ላይ ወይዘሮ ባዩሽን ወይዘሮ ባዩሽ ቤታቸውን እንደዚህ ተራርቀው ባልና ሚስት እንዲኖሩ ያደረገቻቸው በመካከላቸው ክፍተት እንዲፈጠር ያደረገችው ባዩሽ ነበረች። ከዛ ይሄን ነገር ደግሞ አቶ መስፍን በደንብ ያውቃል። ስለዚህ ይህን ነገር ጠንሳሽ እሷ ልትሆን ትችላለች። ስለዚህ ነገሮችን እኔ በድብቅ ማጣራት ይኖርብኛል ይላል። ወይዘሮ ባዩሽ ደግሞ አቶ መስፍንን ተወደዋለች። ምክንያቱም ወይዘሮ ሜላት በሀብታም በሁሉም ነገር ተቀናባት ነበር። በፊትም አቶ መስፍንና ወይዘሮ ሜላት ሲገናኙ በጣም ተቀናባቸው ነበር። አቶ መስፍንን ባዩሽ ተወደዋለች፣ ነገር ግን ምንም ነገር ማድረግ አትችልም። ምክንያቱም ወይዘሮ ሜላት ባዩሽን በጣም ትወዳታለች፣ በጣም የቅርቧ ጓደኛ ስለሆነች ይህን ነገር ካወቀች በመካከላቸው የሚፈጠረውን ነገር ስለምታወቅ ባዩሽ ፍቅሯን በልቧ ይዛ ያላት አማራጭ እነሱን ባልና ሚስትን አራርቆ ለየብቻ ማስቀመጥ ነበር። ከዛ ባዩሽም ተሳክቶላታል፤ ለየብቻቸው ለአመታት ተለያይተው እንዲኖሩ አደረገቻቸው። ወይዘሮ ሜላት ግን ይህን ነገር በፍጹም አታውቅም። ጓደኛዋም ስለሆነች ይህን ታደርጋለች ብላ አላሰበችም። ሰላም እና መናሴም ደግሞ ሰላም፣ በባለፈው ክፍል ላይ አሴርን ስለ ሀና ብዙ ነገር ጠይቀው ነግሯት ነበር። ከዛ እንግዲህ ሀና እንደማትዋሽ እና ምንም ነገር ቢፈጠር ራሷን ችግር ውስጥ እንደማትከት፣ ለአባቷ ገንዘብ ቢያስፈልጋትም እንኳን በአባቷ ጉዳይ ማንም ሰው እንዲረዳት እንደማትፈልግ በደንብ ጠንቅቀው ስለምታውቅ አሴር በነገራት መሰረት ይህንን ስለ አሴር የነገራትን ለምናሴ ነግራው። ከዛ ምናሴ ለምን ቆይ ሀናን አባት በደንብ አንጠይቃቸውም? ስለ ሀና ልጃቸውን አቶ ያለለችም ወይ? እንዴትስ እንዳገኟት፣ ሁሉንም ነገር ለምን ፈዘርን እንሄድን አንጠይቃቸውም? ይላል ምናሴ። ከዛ የሚነግሩን ይመስልሃል? ትላለች አዎ ለምን አይነግሩንም? ሁሉንም ነገር ከነገርናቸው ይነግሩናል፣ ይላል ምናሴ። ከዛ እሺ በቃ ሄደን እናገኛቸዋለን። አሁን ደግሞ ያሉት ሆስፒታል ነው፣ ስለዚህ እዛ ሄደን እናናገራቸዋለን። በዛውም ደግሞ እንጠይቃቸዋለን። ብታይ ኮ እንዴት ምርጥ አባት መሰሉ መክራቸው። በቃ በጣም ጥሩ አባት ናቸው። እሺ በቃ እኔም በዛው እተዋወቃቸዋለሁ፣ ይላል ምናሴ። ከዛ አብረው ወደ ሀና አባት ለመሄድ ይስማማሉ። ወይዘሮ ሜላትም ደግሞ ለወይዘሮ ባዩሽ ደውላ የሀና አባት የነገሯትን አንዳንድ ነገር ትነግራታለች። ግን ወይዘሮ ሜላት ይህን ነገር ያደረገችው ወይዘሮ ባዩሽ ምን እንደምትል ለመስማት እንጂ እውነትም ከእንግዲህ በላይ ሚስጥሯን፣ ሁሉንም ነገር መናገር እንደሌለባት ወስናለች። ከዛ ባዩሽ በጣም ተደነግጥና ሳታውቀው ወይኔ የጉድ ሆንኩኝ ትላለች። ምን አልሽ ባዩሽ ትላለች። አይ ምንም አላልኩኝ። ከዛ እየተንተባተበች ቆይ አንቺ ልጅሽን አረጋገጥሽ አይደል እንዴ? ለምን ሄድሽ ጠየቅሻቸው? ለምንስ ይሄንን ማድረግ አስፈለገ? እርግብን እውነት አሁን ውስጥ ሻም አምኖ ልጄ ናት ብሎ አልተቀበላትም ማለት ነው። ለምንድን ነው እንደዚህ ያደረግሽው ትላታለች። እንዴ በፊት እኮ ምርመራው እንዲካሄድም አንቺ እንደግፈሽ ነበር። እኔ ግን ምርመራው ይካሄድ ያልኩት የልጆችን ሀሳብ ላለመግፋት እንጂ እውነትን የልጅን ሰላም ናስቀርቼ አልነበረም ነገር ግን አሁን ግን ነገሮች ሁሉ ግራ እያጋቡ ነው ትላለች ወይዘሮ ሜላት ከዛ አሁንም እኮ በምርመር አረጋግጠሻል እና አሁን ይሄንን ማድረግ ምናስፈለገ ትላለች ቆሻል ባዩሽ በጣም እኮ እየተናደድሽ እና እየጮክሽብኝ ነው ምንድን ነው የተፈጠረ ነገር አለ እንዴ ይህንን በማድረግ ምነው አንቺ አናደደሽ ትላለች አይኔ ተናደጅ አይደለም ግን እንደዚህ ልጅሽን ካወቅች በኋላ ይህን ያክል ርቀት መሄዱ ምን አስፈለገ ብዬ ነው በቃ አንቺ ደስ እንዳለሽ አድርጊ ብቻ በኋላ መጥቼ እናወራለን፣ ትላለች ባዩሽ። ከዛ ወይዘሮ ሜላትም የባዩሽ ሁኔታ በጣም ግራ ቢያጋባትም እሺ በቃ ስትመጪ ሁሉንም ነገር እናወራለን፣ ትላታለች። ከዛ አቶ መስፍን ይመጣል። እንዴ ሜሊ ከማን ጋር እያወራች ነው? ይላል። አይ ከባዩሽ ጋር እያወራሁ ነበር እና ያህን አባት የነገሩኝን እየነገርኳት በጣም ተናዳ ነው ያወራችኝ። ምንም ደስተኛ አይደለችም፣ ትላለች። እኔ ግን ይቅርታ አድርጌልኝ እና በጓደኛ መካከል አልገባም ብዬ ነው እንጂ ይቺ ባዩሽ የምትባል ሴት ምንም አጥመኝም፣ ደስም አትለኝም። ነገሯ ሁሉ የክፋት ነው። ደግሞ በጣም አስመሳይና ራስ ወዳድ ሰው ናት ይላል። ምክንያቱም እኔ ነገሯ ሁሉ በጣም ግራ እያጋባኝ ነው። ብቻ አላውቅም ትላለች። ከዛ ከቆይታ በኋላ ወይዘሮ ባዩሽ ቤታቸው ትመጣለች። ከዛ መስፍንም ቤት ቁጭ ብሎ ስለነበረ መስፍን ብላ ሰላም ትለዋለች። ከዛ ወይዘሮ ሜላት መስፍኔ ስላለችው፣ አንዱም ቀን እኮን መስፍኔ ብዬው አላውቅም፣ ግን እንዴት እሷ መስፍን እያለ ታቆላምጠዋለች ብላ በውስጧ የሆነ ቅናት መንፈስ ቅናት ነገር ይሰማታል። እንደ ኔ ልይ የምኖር ዘማልሽ የተላታለች ይ ቁጭ በይ ብላ እንትም ካለቻት በኋላ በቃ ቡና ላፍላ ብላ ወደ ኪችን ትታት ትሄዳለች። አቶ መስፍንም ወይዘሮ ሜላት ከሄደች በኋላ ባዩሽን ከዚህ ነገር ሁሉ ጀርባ ግን አንቺ ካለሽበት፣ እመኝኝ እገልሻለሁ ብሎ ያስፈራራታል። እንዴ መስፍኔ፣ ስለምንድን ነው የምታወራው? እኔ ምንም አልገባኝም ትለዋለች። አይ ገብቶሻል እባክሽ፣ ብቻ አንድ ነገር ስለ አንቺ ልወቅና፣ እመኝኝ እገልሻለሁ፣ ቤተሰቤንም እንደዚህ አድርገሻት ቀሬን ብሎ ያስፈራራታል። ከዛ መናሴና ሰላም ይመጣሉ፣ ወደ ፋዘርጋ ለመሄድ ይመጣሉ። ከዛ የት ልትሄዱ ነው ይላቸዋል። አይ ውጭ ወጣ ብለን ልንመጣ ነው ብለው ተያይዘው ወደፋ ዘርጋ ይሄዳሉ። ከዛ ድንገት ከየት መጣሽ ሳትባል የሜላት እናት ትመጣለች። የሜላት እናት ስትመጣ ሁሉም ይደናገጣሉ፣ ምክንያቱም ትመጣለች ብለው አስበው አያውቁም። እንዲህ እናቴ፣ ከየት መጣሽ? እንዴት መጣሽ? ብላ ወይዘሮ ሜላትም ግራ ትቀባለች። እንዲህ ምን ነው በመምጣት የደስተኛ አይደለሽም? እንዴት? አረ እንደዛ አይደለም ግን እንዴት ድንገት ስለሆነብኝ ግራ ተጋብቼ ነው። እንዴት ሳት ነግሪ ትመጫለሽ? ትላታለች ከዛ በኋላ ወይዘሮ ባዩሽም ግራ ትጋባለች በቃ አሁን ላይ ነገሮችን ሁሉ ማሳካት አልችልም ወይዘሮ ሜላት አሁን መስፍንም ከጠገቧ ነው ደግሞ እናቷ መጣች እሷን እንኳን እንደምንም ብዬ መሸወድ አያቅተኝም ነበር ግን እነዚህ ሁሉ ሰዎች እያሉ እሷን እንዴት ነው ማሳመን የምችለው እያለች ግራ ትጋባለች። ከዛ በቃ ኔ መሄድ አለብኝ ብላ ከቤት ተንስታ ትወጣለች እንዴ ኔ ስመጣ ነው እንዴ የምትወጪው የት ነው የምትሄጁ ትላታለች አይ የቤት ሰው ይጠብቀኛል ብላ ብድግ ብላ ትሄዳለች ከዛ ውጪ ከወጣች በኋላ ስልክ ለወይ ለእርግብ ትደውልና ስታወራት ተደብቃ ወይዘሮ ሜላት እርግብ ያወራችውን ሁሉ ነገር ትሰማለች። ከዛ እውነትም ስለ ወይዘሮ ባዩሽ እና በእርግብ ላይ ያላት ጥርጣሬ እውነት እንደሆነ በደንብ ታረጋግጣለች። ያወሩትን እያንዳንዱን ነገር ትሰማለች። ከዛ እናትየዋን እና ወይዘሮ ሜላት ምን እንደሚያወሩ ሁሉንም ነገር እየተከታተለች አንደ ባንድ እንድትነግራት እርግብን ታዛታለች። ከዛ እርግብም እሺ ብላ አክስቴ እያለች ስታወራት ቆያላቸው። ግንኙነት ምንድን ነው? እርግብስ ማናት? እንዴትስ ደግሞ የእኛን ታሪክ ልታውቀው ቻለች? በማለት ከዛ ከዚህ ሁሉ ጀርባ ደግሞ ባዩሽ እያገዘች እንደሆነ ወይዘሮ ሜላት በደንብ ትጠራጠራለች። የሚያወሩትን ሁሉ እየሰማች አቶ መስፍን ይመጣል። ከዛ እንዴ ምን እየሰራች ነው ሲላት አይ ምንም አልሰራም ብላ እያዳመጠች የነበረውን ጥላት ትሄዳለች፣ ማለት ነው። ከዛር ግብም ወይዘሮ ሜላት እና እናቷ የሚያወሩትን ሁሉ እየተከታተለች ለወይዘሮ ባዩሽ እንደምትነግራት ይስማማሉ። ግን አሁን ላይ እቅዳቸው ሁሉ እንደሚከሽፍባቸው እና እውነቱ እንደሚወጣ እርግጠኛ ነኝ። ምክንያቱም የወይዘሮ ሜላት እናት በጣም ኃይለኛ እና አደገኛ ሴት ናት።